ወንድና ሴቶች ራቁታቸውን ሆነው እዛ ተከማችተዋል፣ ተቀምጠዋል። ከዛ በኋላ እታች እሳት ማለት ነበልባል፣ የእሳት ነበልባል ሲመጣባቸው ወደላይ ላይ ከፍ ድምጻቸውን በጣም ከፍ ያደርጋሉ፣ ይጮሃሉ። እንደዚህ ያደረጉ ምንድነው ጉዳያቸው? ምን ሰርተው ነው? እንግዲህ የመለከያማ የሚሆነው ነገር ነው። የወንጀለኛ ባልተቤቶችን የሚሆነው ነገር ነው። እዚህ ሀዲስ ላይ ተጠቀሰውና ዝሙት የሚሰሩ ሰዎች አኼራ ላይ ያላቸው መቀመጫ ምን እንደሆነ ያኔ ያንን ነው አላህ እያሳያቸውና ምንድን ነው ጉዳያቸው ብዬ ስጠይቃቸው፣ ንጦቅ ንጦቅ እለፍ እለፍ እለፍ ዝም ብለ ሄዳሩኛሉ። ከዛ በኋላ መጨረሻ ላይ በኋላ እንደገና ብዙ ክስተቶች ነው ያሳዩአቸውና ከዛ እነዛማ እንደዚህ ስለሆነ እያሉ ነገሯቸውና አመሪጃሉ ወኒሳኡ አለዚነ አላሚትሪ ቢና ተኑ ግንባታ ላይ በጉርጓዳ መሳያ ላይ ያያቸው እነዛ ወንድና ሴቶች ማራቁታቸውን ያያቸው አዙናቱ ወዛዋኒ ወንድ ዝሙት ሰሪዎችና ሴት ዝሙት ሰሪናት፣ ያኔ ማኑ ሴተኛ ዳሪዎች ናቸው። ዝሙት ማለት ነው የሚሰሩ ሴቶች ናቸው እና ወንዶች ናቸው። እንደዛ ጀሃነም ላይ ማለት ነው የሚቃጠሉት። እንደዛ ድምጻቸውም ከፍ ሲል የነበረው እነሱ ናቸው ብለው መልክተኛው አለይሂ ሰላሁ ዐለይሂ ወሰለም። በጣም አስደንጋጭ ሆነ። ዝሙትን የሚዳፈር ሰውዬ ወሳኢለሁ የሚዳፈር ሰውዬ፣ በጣም ከባድ የሆነን አስደንጋጭ ሆነ ነገር ነው የተናገሩት። በጣም ከባድ ነው ማለት ነው። አሁንም ከዛ ስንቀጥል ማለት ነው ወቀደ ቃል አላሁ ጀለ ወዐላ

የዝሙት ሰሪዎችን ቅጣቱን ማን ነው ሲናገር፣ ዱንያ ላይ ያለውን ቅጣት ሲናገር ምን አለ? አዛኒየቱ ሴት ዝሙት ሰሪ ማለት ነው፣ ዝሙት የምትሰራ የሆነችውን ሴት። ወዛኒ እንደዚህ ደግሞ ማለት ነው ወንድ ዝሙት ሰሪዎችን ማለት ነው። አዛኒየቱ ማለት ሴት ዝሙት ሰሪ ሴት ሆና ዝሙት የምትሰራና ወዛኒ፣ እንደዚህ ደግሞ ወንድ ሆኖ ዝሙት የሚሰራ ሳያገባ ማለት ነው። ተጋባናርለ ያላገባ ሆኖ ሳያገቡ፣ እንግዲህ አግብተው ዝሙት የሚሰሩ አሉ ሲያገቡ ዝሙት የሚሰሩ ሁለት አይነት ናቸው ማለት ነው። ዝሙት የሚሰሩ ሰዎች ሁለት ናቸው፣ ወይ ያገባ ነው ወይ ያላገባ ነው። ሴትም ሆነች ያገባሽ ናት ወይም ደግሞ ያላገባሽ ናት። ኢዘን አዛኒየቱ ዝሙት ሰሪ ሆነችው እኮ ዝሙት የምትሰራ ሴት ዝሙት ሰሪ፣ ወዛኒ እንደዚህ ሆነ ደግሞ ወንድ ዝሙት የሚሰራን ሰውዬ። ፈጅሊዱ ገረፏቸው ምትዋቸው አለ አላሁ ተባረከ ወተዓላ። ፈጅሊዱ ገረፏቸው ኩለ ዋሂድን ኩለ ዋሂድን እያንዳንዳቸውን ማለት ነው። እያንዳንዳቸውን ሴት ዝሙትም ከሰራች ያው ከዛሌከ ወንድም ዝሙት ከሰራ እያንዳንዳቸው ገረፏቸው ሚንሁማ ይ ሚንሪጃል ወኒሳ ከወንዶችም ቢሆኑ ከሴቶችም ቢሆኑ ዝሙትን የሰሩትን ገረፏቸው በሏቸዋል አላሁ ተባረከ ወተ አላ ስንት የሚገረፉት ሚያተ ጀልደቴን ሚያተ ማለት መቶ ማለት ነው ጀልደቴን መቶን ግርፋት ገረፏቸው ይላል አላሁ ተባረከ ወተአላ መቶ ግርፋት ይገረፋሉ ማለት ነው በምን

ይውኸው የወንጀሉ ከባድነትን ተመለከቱ። አላህ በጣም አክብዱ ማየቱን የምንመለከተው እዚህ ላይ ነው። ያላገባ ሰው ዝሙት ከሰራ ወንድም ሆነ ሴት፣ ምን እንደምትደረገው ቱጅለድ ወዩጅለድ፣ ሚአተ ጀልደ፣ መቶ ግርፋትን ነው የሚገረፈው፣ 100 ጊዜ ማለት ነው። በደምብ አድርጎ ይገረፋል ማለት ነው። ለምን እዛ ወንጀል ማለት ነው ዳግሚያ ማለት ነው እንዳይገባ እንዲጠነቀቅና እንዲቆጠብ 100 ጊዜ ይገረፋል። ይኸው ወን ወን ቅጣቱ በጣም ከባድ ነው ማለት ነው። ቅጣቱን ያከበደው ለምንድን ነው? ሊዩበይነ አነ ጁርመ ከቢር ወንጀሉ በጣም ከባድ እንደሆነ ወንጀሉ በጣም የገዘፈ መሆኑን ለመግለጽ መቶ ጊዜ ግረፏቸዋል፣ አለ አላህ ተባረከ ወተዓላ ወላ ተአኹዙኩም፣ አትያዛችሁ፣ ቢሂማ፣ አይ በነዚህ በዝሙት በሰሩት በወንዶቹም ሆነ በሴቶቹ እንዳትይዛችሁ፣ እንዳቆጥባችሁ፣ እንዳትይዛችሁ፣ ራእፈቱን፣ እዝነት ነገር፣ እዝነት እንዳይዛችሁ፣ አዝነን አልብናችሁ የሆነው ልጃችሁም ሆነ ማን ዝሙት ከሰራ ግረፏችሁ፣ ምንም እዝነት እንዳይዛችሁ፣ እንዳታዝኑ፣ ርኅራሄ እንዳይዛችሁ

መቶ ግርፋት እንዲገረፉ አይደለ ፍርድ የሰጠው። በቃ አለቀ። በዚህ ላይ ድርድር እንዳይዛችሁ ዘመዳችሁ ሲሆኑ እንዳይገረፉብን ሌላው ሲሆን የሚባል ነገር የለም። ዘመድም ሆነ ቅርብ ሆነ ልጅ ሆነ ምን ሆነ ዝሙት ከሰራ ይገረፋል። ስንት ጊዜ? መቶ ጊዜ ማለት ነው። ያላገባ ከሆነ አግብቶ ከሆነ ሳ ዝሙት የሰራው ይህማ ጥርጥር የለም። ያኔ ማኑ ይገደላል በድንጋት ቅጥቅጥ ተደርጎ ማለት ነው። ያኔ ማኑ ይገደላል ማለት ነው። ከፋራ ወንጀሉ ማበሳዊ ነው። አግብቶ ዝሙት የሚሰራ ሰውዬ ያኔ ማነው መሬት ይቆፈርለትና፣ እስከዚህ እስከ እንብርቱ እስከ አንገቱ ድረስ እስከ እንብርቱ እስከደረቱ ድረስ፣ ሴትም ከሆነች ትገባለች፣ ወንድም ከሆነ ይቀበርና እዛ ድረስ። ከዛ በድንጋይ አናት አናቱን እየተመታ ተቀጥቅጦ ይገደላል። ለምንድን ነው እንደዛ ተቀጥቅጦ የተገደለው? ያ ማለት ነው ልክ ሰውየው ዝሙ ሲሰራ ሁሉ የሰውነት አካላቱ ደስ እያለው እርካታ እያገኝ አይደለ የሰራው፣ በዛው ልክ እየተንሰለሰለ እንዲያገኝ ማለት ነው። ያኔ ማነው ተቀጥቅጦ እንዲገደል ተደነገገ ማለት ነው። ይሄኛውም ደግሞ እየተገረፈ ሰውነቱ እየተመታ እየተንሰለሰለ ማለት ነው። ይገረፍ ያላገባው ሰው የተባለው፣ ምክንያቱም ሰውዬው ግንኙነት በሀራም ዝሙት በሚያደርግበት ሰዓት ግንኙነት በሚያደርግበት ሰዓት አንዱ ብቻ አይደለም ሰውነቱ የሚጠቀመው፣ ሁሉም ሰውነቱ እርካታ ያገኛል፣ ደስ ይለዋል። በቃ እንደዛ ስለሆነ በዛቸው ልክ ቅጣቷ የተደረስበት በዛው ልክ ሁሉ የሰውነት ህመሙ ሁሉን ሰውነቱ እንደዛው ደስ እንዳለው ሁሉ ይመመው ተብሎ ተቀጥቅጦ ይገደል ተባለ። ስለዚህ አግብቶ ማነው ዝሙት የሚሰራ ምንድነው ሁቁሙ ተቀጥቅጦ መገደል ነው ማለት ነው። ስለዚህ ስንት ሰው አለ አግብቶ የሚዞር ማለት ነው። ወዛኔል ሙሕሰን ዝሙት ሰኛ ማለት ነው። ያኔ አላህ የሙል ቂያማ ማይመለከታቸው ተብለው መልእክተኛው አለይሂ ሰለላሁ ዐለይሂ ወሰለም የተናገሩት አለ። ስለዚህ ላይ ይከልሙህም ወላ ይዘኪህም ወለሁም አዛቡን አሊም ብለው ማለት ነው የተናገሩት። ከዛ ውስጥ ምንድነው አንደኛው ወዛኔል ሙሕሰን አግብቶ ዝሙት የሚሰራ የሚገርመው ነገር ይሄ በጣም ከባድ ነው። ለምንድን ነው ያኔ ሰው ያላገባ እንኳ መቼም ብዙ ሲሜት ይከሰቅሷል። አግብቶ ዝሙት ሚስት እያለው በዚያ በዚህ የሚዞር ከሆነ

ጣኢፈቱን አይ ቡድኖች ማለት ነው ጀማዎች ይመለከቱ ሚን አልሙእሚኒን ከአማኞች የሆኑ ስብስቦች ከአማኞች የሆኑ ሰዎች ይመለከቱ ሲገረፉ ማለት ነው ለምን ምክንያቱም አብዱራህማን አሳዕዲ እንደሚናገሩት ታላቅ የሆነ ኢማም ሙፈሲር ሲናገሩ ምን ይላሉ እዚያ ሲያብራሩ ይህን ቁርኣን በተመለከተ እዛ ላይ ማ ሰዎች የሆኑ ሰዎች ይመለከቱ አማኞች ሆኑ ከአማኞች የሆኑ የሆኑ ቡድኖች ይመለከቱ ፊትለፊት እያዩ ይገረፉ የተባለው ሌላ ሰው እንዲቆጠብ በእነሱ ምንድ መቀጣጫ ኔና እየይቀጣ እንደሚባለው ማለት ነው። እንዲቆጠብና እሱም እንደዚህ አይነት ዝሙ ከሰራ ግርፋት እንደሆነ ወከዳሪከ ይሄ ደግሞ ሀድ የሚባለው ነገር ማለት ነው ይላሉ። በሸሪያ የሰረቀ ይቆረጣል፣ አግብቶ ዝሙት የሰራ ይገድላል ሲባል ዝም ብሎ በወሬ ከሆነ ብዙ ሰው ላይ መሰሉ ይችላል። በአካል ግን ሲቆረጥ ካየ በአካል ደግሞ ተቀጥቆ ሲገድል ካየ ምንም እዚያቸው እንጂ ላይ ቀርብ ማለት ነው አንድ ማለት ነው የሚጠጋ ይኖረው። ስለዚህ ለዛ ነው ይላሉ ክ አብዱራህማን አሳዕዲ ፊ ተፍሲር ይሄ ይህን አንቀጽ ሲያብራራ ማለት ነው።

አልቢክር ወሉ ቢክር የሆነ አካል ያላገባ የሆነ አካል ማለት ነው። ቢክር ማለት ያላገባ ማለት ነው። አግብቶ ማቅ ያኔ ማለት ነው። ወንድ ሆነ ሴት ምን ትባላለች? ቢክራ ትባላለች። ደግሞ ቢክር ተብሎ ይጠራል። ለወንዱ ቢክ ይባላል። ለእሷ ደግሞ ቢክራና ትባላለች። አደለ ኢዘን አልቢክሩ ያኔ ያላገባች ሴት እኮ ያላገባ ወንድ፣ ቢልቢክሪ ባላገባችሁ በሆነችው በቢክራዋ ያኒ ማኑ ግንኙነት ካደረገና ዝሙት ካደረገ፣ አሉ መልእክተኛው አለይሂ ሰላቱ ሰላም፣ ያላገባው ወንድ ባላገባችው ሴት ያኒ ሁለቱም ያላገቡት ዝሙትን ከሰሩ አሉ አልቢክሩ ያላገባው ወንድኮ ቢልቢክሪ ባላገባችው ወንድ ሴት ሴትዮ ማነው ዝሙትን ከሰራና ዝሙትን ከፈጸሙ ምንድነው ግርፋታቸው? ጀልዱ 100 አሉ። ጀልዱ ግርፋትን 100 ግርፋት ማለት ነው። መቶ ይገረፋሉ ማለት ነው። ግርፋት ውስጥ ነው መቶ ግርፋት አሉ። ከዛ ደግሞ መቶ ግርፋት ብቻ አይበቃም። ወተግሪቡ ይራቃሉ ማለት ነው። ዓሚን የአንድ ዓመት ርቀት ማለት ነው። ከሉበት ወንጀል ከሰሩበት ከፈጸሙበት ከሆነ ሀገር ይወጡና አንድ ዓመት ይራቃሉ። ከዚ ሀገር ይርቃሉ ማለት ነው። የሚርቁት ሩቅ የሆነ ሀገር እዚህ አሁን ለምሳሌ ማነው ኮምቦልሻ አካባቢ ከሆነ ዝሙት የሰሩት ወደ ቦረና አካባቢ ማነው ወይም ወደ አርቆ ሩቅ ቦታ ላይ እዛ ሀገር እንዲቀመጡ ይደረጋሉ። ለአንድ ዓመት ማለት ነው። ለምን አንዱ የተውበት ራሱ መስፈርት ይላሉ። ራቅበው ከወንጀል ከሰራበት አካባቢ አይቀመጥም ሰውየው መራቅ አለበት። ምክንያቱም እዛ ቦታ ላይ ወንጀል ከሰራበት ዝሙት ከሰራበት ቦታ ላይ ከተቀመጠ አሁንም ደግሞ ድጋሚ ሊሰራ ይችላል። ስለዚህ ሰውየው ይባረራል። ማ ነው ከአገር ይወጣል። ስለዚህ ወተግሪቡ አሚን አንድ ዓመት ይራቃል አሉ መልክተኛው ዓለይሂ ሰላቱ ወሰላም። ወሰይቡ ሰይ ማለት ደግሞ ምንድን ነው ያኔማኑ መዋጤአ እምርኣታሁ ቢኒካሂን ሰሒሂን ይላሉ አይማዎች፣ ሰይብ ሚለውን ሲገልጹ ያኔማኑ ሚስቱን በትክክለኛ በሆነ ኒካህ ግንኙነት ያደረገ ማለት ነው። ከሚስቱ ጋራ ሚስት አግብቶ ግንኙነት ያደረገ የሆነ አካል ሰይብ ይባላል። እና ወሰይቡ አግብቶ የሚያቀ የሆነ አካል ቢሰይቢ አግብታ በምታውቀው በሆነችው አካል ደግሞ ግንኙነትና ዝሙትን ከፈጸሙ ሁለታችሁም ያግቡ። ማኑ ሴቷ ደግሞ ሰይባ የምትባለው አግብታ መታ ከሆነ ሰይብ ትባላለች። ቢማና ቢክር አይደለችም ማለት ነው። እነዚህ ላይ ወሰይቡ ያገባ የሆነ አካል ቢሰይቢ በአገባች በሆነች ሴት ላይ ዝሙትን ከሰራሉ መልክተኛው ዐለይሂ ሰላቱ ወሰላም ጀልዱ ሚአቲን ጀልዱ ግርፋት ነው ሚአቲን መቶ ይገረፋሉ መቶ ይገረፉና ይሄ ብቻ ምድማ አይበቃም። ወረጅሙ ከዛም ደግሞ ረጅም ይተረጋሉ ይቀጠቀጣሉ ማለት ነው። በምን በድንጋይ ማለት ነው። በድንጋይ ይህን ካደረጉ ከወንጀሉ ነፃ ይሆናሉ። ያለበለዚያ አላህ ዘንድ ያው ጥያቄ አለ ማለት ነው። ረጅም ይተረጋል። ረጅም ማለት ምን ማለት ነው? እንደቀደም ለነገርኳችሁ እስከ አንገታቸው ወይም እስከ ደረታቸው ድረስ ሲተከል አናት አናታቸውን በድንጋይ እስከሚሞቱ ድረስ ቅጥቅጥ ተደርገው ይገደላሉ። እንደዚህ አድርገው ይገደላሉ። ኢዘን ይሁላ ወንጆ በጣም ከባድ ነው ማለት ነው። ያላገባውም ግርፋቱ መቶም ከባድ ነው። ወከዳሪክ ያገባችው ማግበታ ዝሙት የሰራች ከባድ የሆነ ነገር ነው። ከወንጀሉ የምጠራው ይሄ ነው። ሌላ ነገር የለም። ቅጥቅጥ ተደርጋ ማለት ነው ተሞታለች፣ ከወንጀሉ ነጻ ትሆናለች። መልእክተኛ አለይሂ ሰላቱ ሰላም ጋሚዲያ ምትባለው እንደዚህ ነው። ወከዳሪክ ማዒዝ የሚባለውን ዝሙት ሰርቶ ቀጠቀጠው ገለውታል ማለት ነው። ስለዚህ አለ አሁንም አለ ዝሙት መንግስት ሙስሊም መንግስቶች ላይ ማነው ነው፣ ዝም ሰርቻለሁ ብሎ ከመጣ አግብቶ ከሆነ ተቀጥቅጦ ይገደላል፣ አላገባ ከሆነ መቶ ይገረፋል ማለት ነው። ይሄ ነው የእስልምና ሑክም ማለት ነው፣ ብያኔ ማ ነው ዘን የምንረዳው ምንድነው እዚህ ላይ የወንጀሉ ክብደት ነው እዚህ የሚጠቅመው ተቀጥቅጦ ይገደል የተባለው ወከዛሊከ፣ እንደዚሁ ደግሞ ማ ነው መቶ ይገረፍ የተባለው ምን ያክል ወንጀሉ አፀያፊና ከባድ ቢሆን ነው ነው። ይሄ ነው ልንረዳ የሚገባን ነገር አሉን ይረን እሺ እና ታዲያ ቀጥለው ምናሉ? እኔ ወሃዲህ الفاحشه እቺ ወንጀል አሉ ወሃዲህ الفاحشه እቺ ወንጀል እቺ ዝሙት የምትባለው ወንጀል ተፈሸት ተንሰራፍታለች አሉ፣ በስታለች። የበዛው ለምንድነው ግን አሁን ዝሙት ባለንበት ዘመን እንዴ ዝሙት የበዛው ለምንድነው ሲባል፣ ወሃዲህ الفاحشه እቺ ወንጀል እኮ ተፈሸት ተንሰራፍታለች፣ በስታለች። በሰበቢ በምክንያት ቂለቲ ዘዋጂ ምክንያቱ ስንመለከት ምንድነው ቂለቲ በማነሱ ነው አዘዋጅ ጋብቻ በማነሱ በቃ ሰው ወንዶች ሴቷም አታገባም ወንድዮ ማያገባም ዝም ብሎ ማኑ ይቀመጣል ማለት ነው። ዝም ብላ ማነው ትቀመጣል ሴትዮቱም ያኔ ማነው ሀያ ዓመት ምናምን ከአስራ ምናምን ዓመት ሴቶች ማገባት አለባት እስከ አስራ አምስት ዓመት ከአስራ አምስት ዓመት ካለፈ እንደው አስራ ስድስት አስራ ሰባት አስራ ስምንት ከዚህ ወዳ ካለፈ ዋጋ የለም። በቃ አስራ ሰባት ሀያ ከዛ ከገባች ሰው ልጅ በቃ አላህ ሰውን ሲፈጠረው ከስሜት ጋር ነው የፈጠሩ። ስለዚህ ምንድነው ስሜት ያስቸገራል። ያኔ ማነው የዛ ሰዓት ቤት ተወርቃለች፣ ዝሙት ላይ ተወርቃለች። ሴቷም ወንዱም ዝሙት ላይ ሊወርቅ ይችላል። ስለዚህ አንዱ ምክንያት ቢሰብ ቢቄለት ይዘዋጅ ይሄ ጋብቻ የሚባለው ነገር በማነሱ ማለት ነው። ያኔ ሴት ልጅ ማነው ገና አስራ አምስት በህፃነቷ ታገባለች እንዴ? ትንሽ ትቆይ እንጂ ይባላል። ዘመኑ ማለት ነው ይሄ እንግዲህ ወደ ዝሙት ለመጣረት ነው። አብዛኛው ሰው አሁን ለምሳሌ ሳይንሶችማ ነው የሚጠሩት፣ ወደ ዝሙት ነው። ለምንድን ነው በህፃነት እንድትማ ታገባለች? ገና ህፃን አይደለች፣ ትንሽ ላይፍ ቀጨት ቀጨት ታርጋ ተንጣ ትባላለች። እንደዚህ የሚባል ነገር የለም። በቃ ሰውይቱ ያኔ ማኑ ምን ሀሰለም ኢዛ ጃአኩም መን ተርዶነ ዲነሁ ወኹሉቀ ፈዘውጁ ያኔ ማኑ ዲኑን ምታምኑት ምትወዱለት፣ ባህሩን ምትወዱለት ሰው ከመጣ አጋቡ ነው አሉት።

እያሉ ማነው። ሴቷም እንደዚህ ትላለች፣ ወንድም እንደዚህ ይላል። ከዛ በኋላ ዝሙት ላይ ይወርቃሉ ማለት ነው። አንዱ ምክንያት ይሄ ነው። ይዘዋጅ ሁለተኛው ደግሞ ወገላሂ እልሙሁር ወገላሂ ማለት ደግሞ አንደኛው አደጋ በዘመናችን ያለው ትልቅ ነገር፣ ሴቶች እንዳይገቡ የሚያደርጋቸው ይሄ ነው። ወገላሂ እልሙሁሪ መህር፣ በጣም መወደድ፣ በጣም መወደድ። አሁን አሁን ወንዱ እንዳያገባ አንዱ ምክንያት ይሆናል። አንዱ እራሱ መህር ነው። መህር ሲባል ስንት መቶ ሺህ ብር ጣል ይባላል፣ ወይ ደግሞ ሀምሳ ሺህ ብር ስብ ሐምሳ ሺህ ብር መቶ ሺህ ብር ይህ ተያገኛል። አሁን ባለው ሄዛ ሰዓት ማለ ወንዱ የሚያገላል ሴቷ ማለ ዝም ብላ ቁጭ ብላ ትቀራለች። ስንት ሰዎች አሉ ማለ መህር በማብዛታቸው ምክንያት ያኔ ማለት ነው መህር በመብዛቱ ዝም ብሎ ቁጭ ብሎ ማለ አሀ ሀያ ሰላሳ ዓመት የሚገባቸው ማለ እድሜያቸው። ይህ በጣም የያዝን ነገር ነው። መልክተኛ ደግሞ እንዲው ከኒካ ሁሉ በላጩ አይሰው የሆነው መህራችሁ ትንሽ የሆነው ነው አሉት ትንሽ ሆኖ በላጭ ሆኖ ኒካ ማለት ይሄ ነው ብለዋል። ነገር አሁን ባለንበት ሰዓት መቶ ሺህ ብር ሺህ ብር አምሳ ሺህ ብር أنا ሺህ ብር ታይ ይባል አሁን እንደ ብሩ ታይ ማን ነው ማን ነው 50 ሺህ ብር ጥሩ የሚያገበው 100 ሺህ ብር ይባል እንደ إن ማን ነው ሲጀመር ሰርቶሩ ወይስ በሚገርም ነገር ስለዚህ ዝም ብሩ እንደዚህ ሀይ العشر

አስረኛው ሙንከር ምንድነው? አስረኛው ወንጀል ያኔ ማነው? አሁን ዝሙትን ያኔ ማነው እንዲሰራ እንዲስፋፋ ከሚያደርገው ምክንያት አንደኛው አስረኛው ምንድነው? እኽትላጡ الرجال እንግዲህ በማህበረሰቡ ያለው ከተስፋፋው ከሆነ ሙንከር እኽትላጡ መደበላለቅ ነው። الرجال ወንዶች መደባለቃቸው ነው ቢነሳ በሴቶች ማለት ነው። ወንድና ሴት ቅልቅልቅል ካለ ያው ምንም ማረጭ የለም ተባባና አይደለ? ወንድና ሴት ማነው ማቀላቀል ባንድ ተቀላቅለው ተቀመጡ ማለት በጣም ከባድ ነው። ምክንያቱም ያው እሳትና ውሃን በአንድ ይሄ እሳትና ጭድን በአንድ አድርጎ ማስቀመጠ የሚሆነው። ስለዚህ እክትላጡ ሪጃል ቢኒሳ ወንዶችን በእሳት ወንዶችና ሴቶች መቀላቀላቸው ይሄ አንዱ ዝሙትን እንዲስፋፋ ካደረገው ወንጀል ነው አሉ። ወከዛሊከ ወተበሩጁ አኒሳ ወተበርጁ ማለት መገላለጥ እኒሳ ሴቶች መገላለጣቸው የሆነ ውጥርጥር ያለ ልብስ ለብሰው ሰውነታቸውን ግማሽ የሰውነት ፓርቷን እያሳየች ምናምን ተገላልጣ ምክር ከሆነ ስልጣኔ ተብሎ ደግሞ የመጡት ማለት ነው። ጉርዶችም ሆነ ቀሚሶች ምናምን ተልተል ይደረጋሉ። እስከ ባቷ እስከ ታፋዋ ድረስ ያንን እያሳየች ማለት ትንቀሳቀሳለች። የዚህ ጊዜ ምንድ ነው፣ ሌላ ሰው ፈተና ነው የምኮነው ማለት ነው። ስለዚህ ወተበሩጁ እኒሳ ሴቶች ተበሩጅ ማድረጋቸውና መገላለጣቸው ማለት ነው ሂጃብና ኒቃብ አለማድረጋቸው አንዱ ማለት ነው። ዝሙት እንዲበዛ ያደረገው ምክንያት ይሄ ነው አሉ ወሃዳ አምሩን ዓዚሙን ሰበበ ዚና አሉ ወሃዳ። ይሄ እኮ አምሩን ጉዳይ ነው። ዓዚሙን በጣም ትልቅ የሆነ ጉዳይ ነው። ሰበበ አዚና ሰበበ ማለት ምክንያት የሆነ አዚና ዝሙትን ምክንያት የሆነ ዝሙት እንዲስፋፋ ትልቁ ምክንያት ይሄ ነው። ምንድን ፈቀድ በእርግጥም ተፈሻ ተስፋፍቷል ተስፋፍቷል፣ ጅዳን በብዛት ማለት ነው ተስፋፍቷል። ፈቀድ በእርግጥም ተፈሻ ተስፋፍቷል፣ ጅደን በሀይል ማለት ነው ተስፋፍቷል። በይነ አልሙስሊሚን በሙስሊሞች መካከል ይሄ ወንድና ሴት መቀላቀል፣ ሴቶች መገላለጣቸው፣ ሂጃብ አለመልበስ ምናምን ይሄ በደንብ ሆኖ ተሰራፍቷል፣ በደንብ ማለት ነው ተስፋፍቷል አሉ ወፊ ሐን ን

አረ በጣም መጥፎ ከባድ የሆነ ማለት አደገኛ የሆነ ማለት አረ ማለት በጣም አደገኛ የሆነ ማለት ነው። ፊትናን አልት ፈተናንና አደጋን ማለት ነው። አልተውኩም አለርጃሊ በወንዶች ላይ ምን ነሳ ከሴቶች ከሴቶች በበለጠሉ ሴቶችን ማለት ነው። ትችን ነው በቃ እነዚህ ናቸው። በወንዶች ላይ በጣም አረና ከባድ ማለት እነሱ ናቸው ብሎ መልእክተኛው አለይሂ ሰላም ተናገሩ። ማ ተረክቱ አልተውኩም፣ በዕዲ ከኔ በኋላ አትቸኩ አልርኩም አልሞኩም ፊትነትን ፈተናን ማለት ነው። አደረ በጣም መጥፎ ከባድ የሆነ አደገኛ የሆነ ለ ሪጃል በወንዶች ላይ አደገኛ የሆነ ማለት ነው። ፈተናን አልተውኩም፣ ሚንኒሳኢ ከሴቶች የበለጠ ፈተናን አልተውኩም አሉ።

ዱኒያን ተጠንቀቁ፣ ዱኒያን ፍሩ አሉ መልእክተኛው ለ ላ ሰላም። ዱኒያ እንዳታሰምጣችሁ እንዳሸውዳችሁ ተጠንቀቁ፣ ወተቁ። አሁንም ደግሞ ተጠንቀቁ፣ አኒሳ ሴቶችን ተጠንቀቁ፣ ፍሩ ብለው መልክተኛ ለ ላ ሰላም ወንዶችን እንደዚህ አርጎ ያስጠነቀቃሉ ማለት ነው። ዱኒያም መጥፎ ናት ሲህዋት ያታምራለች፣ በጣም ብልጭ ልጫ ወርቁ ብሩ ተሸውዳለች፣ ሸንጋይናት ሴቶችም አኔ ፈታኝ የሆኑ ሴቶች ሊኖሩ ይችላሉ። እንደዚህ በድምፃቸው በአለባበሳቸው ምናምን ሸሪያውን የጠበቁ ካላደሉ በጣም ፈታኝ የሚሆኑትና ኢተቁ ዱኒያ ወተቁ ኒሳ ዱኒያንም ተጠንቀቁ፣ ሴቶችንም ተጠቀቋቸው። ፈኢን አወለ ፊትነትን ተመልከቱ። ፈኢን አወለ የመጀመሪያው እኳሉ ፊትነትን ከፈተናዎች ከተፈተኑበት ከባድ ፈተና ማለት ነው። የመጀመሪያው ፈተና በኒ እስራኤለ በኒ እስራኤለ የእስራኤል ዘሮች የእስራኤል ልጆች ከተፈተኑበት የመጀመሪያው ፈተና ካነት ነበረች ፊኒሳ በሴቶች ነበረ በሴቶች ነበረ፣ የተፈተኑት የመጀመሪያው ፈተና ሴቶች ነበሩ። ነበሩና ተጠንቀቁ፣ እነዚህን ሴቶች ብለው መልክተኛው ተናገሩ። እዚህ ላይ? በጣም ወንድና ሴት መቀላቀል፣ ሴቶች መገላለጣቸው ዝሙት እንዲስፋፋ ትልቅ የሆነ ምክንያት ነው አሉ። ፈኢነ ነዘራ አሉ ቀጥለው መልእክተኛው ዓለይሂ ሰላቱ ወሰላም መመልከት እኮ አሉ መመልከት፣ ኢለኒሳ ወደ ሴቶች መመልከት ሴቶችን ማየት አጅነቢዬ የሆነው ሴቶችን ወንዶችም ሴቶችም ወደ ወንዶችም ያው ነው ዝሩ ወንድ ወደ ሴት አጅነቢዬ የሆነች ሴቷም ደግሞ አጅነቢዬ የሆነው ወንድ ማለት ነው። መመልከት በምን በቪዲዮ ሊሆን ይችላል፣ በምን ሊሆን ይችላል፣ በስልክ በአካል ሊሆን አንድ ነው በቃለ

ይህ በላይ ሀደረ ዓስር የዚህ ዘመን ትልቅ ሙሲባ ነው። በውስጥ መስመር ብዙ ነገር መስራት ወልከላሙ ማአኒሳ ከሴቶች ጋራ አጅነቢ ከሆኑ ሴቶች ጋራ ማውራት፣ ወልጁሉሱ ናም ወልጁሉሱ መቀመጥ ማአኒሳ ከሴቶች ጋራ ደግሞ መቀመጥ ባንድ ጎን ለጎን ባንድ እንደዚህ አይነት ነገር የለም። እሱ እዚህ ቁጭ ብሎ እንዲህ ጥያቄ የምጠይቀውን ይመልሳል። ይሄ ይ ሳተመጣቡ ሰለፍ ይሄ ሰለፎች መንገድ አለም ሲጀምር ይሄ በጣም ከባድ የሆነ ነገር ነው። ኢዘን ወልጁሉሱ ማአኒሳ ከሴቶች ጋር መቀማመጥ ፊትነቱን ሊልቀልባሉ፣ ፊትነቱን ፈተና ነው። ለምን ሊልቀልብ ለቀልብ ፈተና ነው። ሰውዬው ምን ቢሆን እኔ ኢማን አለኝ የሚባል ነገር የለም። ጭራሽ ከሷሃቦች የበለጠ ኢማን አለ እንዴ? የለም አብዛኛው ትልቅ ነኝ በሽማግሌ የሚባል የለም። ሽማግሌ ወንድ ሽማግሌ ሽማግሌው ተብሎ የለም ጭራሽ በጣም ከባሩ ትልቅ ሰውናችሁ ምናምን ወጣት የሚባል ነገር የለም። ወንድ ከሆነ አጅነቢይ እስከሆነ ድረስ መጠጋት፣ ማየት፣ መቀማመጥ፣ ማውራት አይቻልም።

ቀጣይ ደግሞ ኢንሻ አላህ እንጨርሰዋለን። ገና ነው ስለ ማለት ነው። ስለዚህ በጣም ወሳኝ የሆነ ርዕስ ነው። ሰነው በደንብ አርገው ሰፋ አድርገዋል። በደንብ አርጋችሁ አክብሩት። እስከዚህ